ምንድነው? ጎርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ፣ ሐዋሳም እንዲህ ብያለሁ። ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጎርጊስ ምንድ ነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ። ተፈጨ ይለዋል ታዲያ። ጎርጊስ ይሄን ቃል ስጠቀም ለሀጃው ነው የተገዘገዘው፣ ለእኔ አይደለም። ለእኔ የተዋረደ አንድ ብቻ አንድ ብቻ ነው እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ ነው። ለእኔ የተገረፈ አንድ ብቻ ነው። ለእኔ ደሙን ያፈሰሰ አንድ ብቻ ነው። እዚህ ትምህርት ውስጥ ተቅማጢ ይዘ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘ መግባት አትችልም። ኢየሱስ ያድናል የሚል ሰው ካለ አሜን ይበለ። ፓስተር ነው፣ ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው ለሀጃው ነው እያለ ይጮኋል ቤተ ክርስቲያን ናት። ቻው እመኑኝ፣ ቤተ ክርስቲያን አይደለችም። እንዲህ እምትል ወንድሟን እምታጥል ለራሱ ጉዳይ ነው። አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ። ታላላቅ ወንድሞች ቆሞ ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል እንጂ የራሱ ጉዳይ ነው ይሄ የቤተ ክርስቲያን አካል አይደለም። እመኑኝ፣ አይደለም መጽሐፍ ቅዱሳዊ ወንጌላዊ አይደለም፣ ወንጀላዊ ነው። እንዲላል ለዚህ አበርካል የራሱ ጉዳይ ነው ይላል።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

ካልሆነ ማድነቅ እና እንደኛ ማጨብጨብ ነው። ቢያንስ ቢያንስ ቢያንስ የማያውቀውን ነገር አለመሳደብ አይቻልም? አፍ አለመክፈት አይቻልም? የእግዚአብሔር ቃል ተናግሯል። በቅዱሳን ላይ የሚሳደብበት አፍ ተሰጠው፣ አፍ ተሰጠው። ይህ ዘመኑ መጨረሻ ማሳያ ነው። አትል መጥመጡ ማሳያ ነው። ክርስቲያን ወንድ እንዴት ሊሆን ይችላል? በሩጫ ሜዳዎች እነዚያ ሁሉ ሜዳሊያዎች ለኃይሌ ብቻ የሚለገሱ ይመስሏቸዋል? አይደለም። ኢትዮጵያን ወክሎ እኮ ሲታመም የታመም ነው። ኋላ ሲቀር ኋላ የቀረ ነው። ሲያነክስ ያነከስ ነው። ለምን ይመስላችኋል? ዝም ሲያደርግ የተሸከም ነው። ለምን በልባችን ትከሻ እኮ የተሸከምናቸው እውነተኛ ክርስቲያኖች እኮ ስሎ ጉባኤ ቤተክርስቲያን ማለት እኮ ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። ድላቸው ብዙ ክብር ያሰጣቸው ክርስቲያኑ ስለሆኑ ነው። ቤተክርስቲያን ማለት እቺ ናት። እወጣለሁ ብቻዋን የምትሆን ግለኛ ቤተክርስቲያን የክርስቶስ ቤተክርስቲያን ሳትሆን የዚህ ዓለም የሴኪውላሩ ዓለም ውጤት የሆነ ቸርች ናት እሷ። ክርስቶስ ቤተክርስቲያን አይደለችም። ግለኛዋ ቤተክርስቲያን የሐዋርያው ገሌ ምናምን ምናምን እሷ ሌላ ናት። የክርስቶስ ቤተክርስቲያን አይደለችም። አናውቃት አናውቃት። ግለኛ ሴኪውላር ዓለም እነ ማክስ ዌበር እነ ዱርኬን ምናልባት የፈጠሯት ቸርች ልትሆን ትችላል። ክርስቶስ ግን እንዲህ አይነት ቤተክርስቲያን አልፈጠረ። ምን አገባኝ እንዲህ ይባላል። የራሱ ጉዳይ ይባላል። ስሜታዊ ሆኜ ስለተናገርኩ እውቀት እየገለጥኩ እንዳልሆነ እንዳታስቡ። አይደለ እኔ ግልጽ ከእግዚአብሔርን ቃል አንድ ሊቅ እንዲህ ይላል ስለ ሰማያት ከብልቶች አንዱ ቢቀር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 ቅዱስ ጊዮርጊስ እናያ ሆነ የምት